ስለማትጪ ተሸክሜሽ ነው አላት። አያችሁ፣ ብዙዎቻችን የማናስተውለን እግዚአብሔር ግን እያሳለፈን፣ እየሞላን በበረከት እየሞላን እየባረከን የሚያሳልፈን ብዙ ሸለቆና ብዙ መንገድ አለ ማለት ነው። ስለዚህ ወዳጆቼ፣ ቤተሰቦቼ ባላችሁ እንድታመሰግኑ እግዚአብሔር ይርዳችሁ። የሌላችሁ ሳይሆን ያላችሁን እንድታዩ አምላክ ጠቅላይ ማለት ይግለጽላችሁ። እኔም ያጣሁት ካጣሁት በኋላ ብዙ ነገር ያገባኝ ብዙ መቤቴን ብቻዬ ነውን መውጣት ብቻዬን መሄድ ናፍቀኛል አሁን ላይ እግዚአብሔር ይመስገን ከሰባ መሄዴ አይደብርኝም ግን በቃ አሁን በመኪና ወደዛ ወደዛ ስል ሰዎች አያለው ብቻቸውን ሲሄዱ የፈለጉበት ቦታ በቃ ሆነ እንት ሲሄዱ ሲራመዱ ምናምን ሳይ የሆነ እንዲሁ ኖር ያቃለው ብዬ እንትን እላለሁ። ሰው አይደለሁ፣ እጓጓለሁ የሆነ የምፈልገው ቦታ ብቻዬን መሄድ ብችል ምናምን ብዬ ማለት ነው። ግን ደግሞ ከኔ በታች ደግሞ ያሉ አሉ። እግዚአብሔር እነሱንም ያስብልኝ። ቅዱስ አማኔ። በዚሁ አጋጣሚ እንደውም ላሳስባችሁ መወደው በኮሮና ጊዜ የገዛችሁት ቤተሰባችሁ ታሞባችሁ የገዛችሁት ኦክሲጅን ካላችሁ ብዙ የሚያስፈልጋቸው ወንድም እህቶቼ ስላሉ በእነሱ እንድታግዙልኝ በዚ አጋጣሚ በሮድ እግዚአብሔር እጠይቃለሁ። ስልኬን ለማታውቁ ስልኬን እዚ ጋር አስቀምጥላችሁና ያላችሁ ሰዎች ብዙ ሰው ደግሞ ብዙ ወንድምና ብዙ እህቶቼ ኦክሲጅን አተው ሆስፒታል ያሉ ቤት ውስጥ ሆነው ፀሐይን አፈቃቸው ብዙ እህትና ብዙ ወንድሞች አሉና እነሱ ምን ልደርሱ ልም እግዚአብሔር ለእግዚአብሔር ስም ያሳስባችሁ ወዳለው ምን ልላችሁ ፈልጌ ነው። ቤተሰቦች ውጭ የውጭ ፀሐይ የናፈቀው የሰው የሰው ትንፋሽ ሰው እግዚአብሔር ይማረህ ብሎ እንዲጠይቀው የሚፈልግ ደግሞ ብዙ ሕዝብ አለ ብዙ ሰው አለና ምን እግዚአብሔር ከዛ በቤቱ ሰንቱ ከመዋል ከአልጋ ቁራኛነት ያዳነኝ እግዚአብሔር እነሱን የሚያስብልኝ እናንተን በጸሎታቸው በጸሎታችሁ እነሱንም እኔ ነው ማስቡ እና እኔ ደግሞ እነሱ ሰር ጌታ ሆይ ይቅር በለኝ ይላለሁ። ማለት እንዳልኳችሁ እመኛለሁ፣ እንደ ሰው መሄድ ብችል ብቻዬን መራመድ ብችል ብቻዬን መሄድ ብችል ብዬ ጓጓለሁ፣ ሰው ነኝና። ግን ደግሞ አንዳንዴ ሳስበው ደግሞ ጌታ ሆያ እኔ እንደዛ ሆኜ ብቀርስ ኑሮ ቤተ ክርስቲያን እንደናፈቀኝ ውጭ መውጣት ሰው መጠየቅ እንደናፈቀኝ ብቀርስ ኖሮ፣ ከዛ ስላለ ሳይ አመሰግናለሁ። አሁንም ያንተ ቀን ይጣሉ አለ አማ እግዚአብሔር ይመስገን። አሁን በልብ ሚሄድ ይችላለው፣ እግዚአብሔር ይስጣቱ፣ መንቀሳቀስ ይችላለው፣ በታመመ ሰው መጠየቅ ይችላለው፣ ጸበል ይሄዳለው፣ ቅዳሴ ይሄዳለው። እግዚአብሔር ይመስገን፣ ማህበር ይሄዳለው። እና እግዚአብሔር የተመሰገነ ይሁን ሽንኩርት እኮ አጠገቢያ አይከተፍም ነበረ ዛሬ ግን እግዚአብሔር ቸር ነው አያችሁ መቢዲ ሰው ጸሎት ይረዳል ጸሎታችሁ ረድቶኝ ያው እኔ አሁን ሽንኩርት መክተፍ ሳስብ ይደግጠኛል መቢዲን አልችልም ነበር መክተፍ ቀርቶ ይሰሙት አጠገቢ አይከተፍም ነበረ አልችልም ነገር ግን እግዚአብሔር ቸር ነው። ቸርነቱ በእኔ ላይ እውነት እየተደረገ እየተገለጠ ነው። የላሊበላ አምላክ ምልጃ ረድቶኛል። የቅዱሳን ምልጃ ረድቶኛል። የቅዱስ ምናስ ምልጃ ረድቶኛል። እውነት የተክለ ሃይማኖት አምላክ የተመሰገነ ይሆን። እግዚአብሔር ይመስገን ስለሁሉም ነገር። ስለዚህ ቤተሰቦቼ አመስጋኝ ሆኖ ሊጨመርላቸው። ሰብስክራይብ ያላደረጋችሁላ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ኮሜንት ጻፉልኝ፣ ሼር አድርጉልኝ። ሰብስክራይብ እንዲበዛ እንዲጨምር ብዙ መልካም ስራዎችን እንሰራለን። የታመመን ጠይቃለን። ሰው የናፈቀው ሰው የራበው ብዙ ሕዝብ አለ ብዙ ሰዎች አሉና በዚያው አጋጣሚ የምትልኩ ቦታ ካለን መሄድ እችላለሁ የታመመ ሰው ጋር እጅ እንድጠይቅላችሁ ላደርሳችሁ ላደርስላችሁ የምትፈልጉት ነገር ካለ ታዛዥ ነኝ እግዚአብሔር ቢረዳኝ ናታኔ ሙኚ እግዚአብሔር እንደ እጅ እየጠረኩኝ እግዚአብሔር ቢፈቅድልኝ ደግሞ ከኔ በታች ያሉትን እንደሚሆኑትን እንዳይ እንድደግፍ ኖሮኝ አይደለም እናንተ የላካችሁ ሄጂ እንድሰራ በዚሁ አጋጣሚ አበረታቱኝ። ዩቲዩብንም ሰብስክራይብ አድርጉልኝ እና ወዳጆቼ፣ እግዚአብሔር ይመስገን፣ ያው እየሰራው ነው፣ እየተጠቅኩኝ ነው። ባሌንም ማመስገን ትችላላችሁ በኮሜንት። እስቲ ባሌ የሚመርቁት ማሬ ምን እንቀዋል ያለኝ የሚያበረታታኝ እየቀረጸኝ ያለው እሱ ነው። ድንቅ ባል ነውና እግዚአብሔር ደግሞ የተሻለ ነገር እንዲሰጠው አበረታቱት። እስቲ ማለቁት ባሊይ ቢይ ባሊይ ማለቁልኝ አጆቼ፣ በማርያም በማርያም ወንድሞቼ፣ ወጣቶች፣ በተለይ ወጣቶች በሱስ ዓለም ያላችሁ በድባቴ ውስጥ ያላችሁ ኑ እስቲ በማርያም አግኙኝ ደውሉልኝና እንጫወት የልጅነታችን ደስ ነው የሚለኝ ከሰው ጋር እንጫወት ማውራት መመካከር ደስ ይለኛል፣ እና ስልኬን አስቀምጥላችኋለሁ ልታገኙ የምትፈልጉ ሰዎች ካላችሁ ዋጫወቱ የወጣት ወሬ ደስ ይለኛል። እኔ ወጣትነቴን በጣም ነው የሚወደው። ብዙ ነገር አሳልፈን ብዙ ማለት ማለት እንደምታዩኝ ያለ ስደት ሳይቀር ቀምሻለሁ ብዙ ብዙ ብዙ የመከራ ሚ ደስታ ዘመን አሳልፍ ያለው ባየሁት የምቆጭበት አለም ሁሉን ነገር እግዚአብሔር ይመስገን። እንዳልኳቸው አምላኬ ስለሚወደኝ ነው ከዚህ የፍቅር ገመድ አስሮ ያስቀመጠኝ እና ሁሉንም ነገር አይቻለሁ ከወጣት ጋር ፍጫወት ደግሞ ደስ ይለኛል ሳወራ በእርግጥ ያው ጊዜ ወጣቶች እንደኛ ዘመን አይደላችሁ ይሄ በቃ ውጭ ሀገር ያላችሁ ወንድምቶቻችሁን እንዳገኝላችሁ የምትፈልጉ ሰዎች ካላችሁ ደውሉኝ ላገኛቸው ፍቃደኛ ነኝ በደስታ ደስ ይለኛል። እንዳልኳችሁ ከወጣቶች ጋር መመካከል መወያየት ያስደስተኛል እንመካከራለን እንደ እግዚአብሔር ፍቃድ። እኔ አሁን ማገልገል የምንፈልገው እንዳልኳቸው በተሰጠኝ በዳግም ዕድል እግዚአብሔርንም የኢትዮጵያ ሕዝብንም ዝቅ ብዬ ላገለግላችሁ ነው የምፈልገው። እግዚአብሔር ይመስገን፣ ከሙላ ጎድል ጎደል ጤና ደህና ነው። መላክ እችላለሁ እና ላኩኝ፣ እዛዚህ ታዛኝ በምትሉት መንገድ ታዘዛለሁ። እግዚአብሔር በረዳ መጠን እግዚአብሔር በፈቀደ መጠን እታዘዛለሁ። እናንተ ማበረታቱኝ ሁላችሁ እየተከሚኝ ነው። ሽንኩርት መክተፍ እንኳን አቅም ይገኝ ተመስገን ብቻ ስለከተፍኩ ራሱ እና ቤተሰቦች

ስለሰራው ደስ ስላለኝ በጣም ደስ ይላል የሰራው ይችላል። እና ወጣቶች በርቱልኝ፣ ትልልቅ ሰዎችን በጸሎታቸው አስቡ፣ በጸሎታቸው ሀገራችንን አስቧት። አሁን ያለንበት ሁኔታ በጣም የሚጨንቅ ነው። ለነሳሙት ያብቃን። ወቶ ከመቅረት ሰው ለምን ያለው ሰው ወጡ እየቀረ ነው። ዛሬ ታይቶ ለነገ ዋስትና የለንም። ሰው ስለታመመ ብቻ አይደለም የሚሞተው ነው። ዛሬ አይተ ነው በኋላ ላይ ነገ ላይ የማናገኝበት እንትን ስላለ ወንድምነት ውጭ ፍቅር ስጠኝ። ቅዱስ አማኔ ለፍቅር ያኑረል፣ በንስሐ ያብቃል፣ እንደመተዛዘ እንድንተዛዘን እንድንተሳሰብ

ስምምነት ራስ ማጥፋት በዛ። እንዳልኳችሁ ይህ ስደቱ የሊቢያ ስደት እንደው በእናታችሁ ወጣቶች፣ የእናንተን ብቻ ሳይሆን እናንተ የሆነ ነገር ስትሆኑ የምትጎዳው እናት ናት፣ እና ለእናታችሁ ብላችሁ መጥፎ ነገር አታድርጉ። በማርያም እንደው በእናታችሁ እኔ የእናቴን ነገር ሳስብ፣ እናቴን ያጣዋት ልክ የእናቴነት ፍቅሯ ሲገባል ለእናትነቱ አበቃው የሆነ አንዳንድ ጊዜ ዘላችሁ ዘላችሁ የምትመለሱበት ነገር የለም፣ ወደዛ ስለሆነ እናቴን ያጣኋትና በጣም ይቆጨኛል ከምንም በላይ በሕይወቴ ውስጥ ብዙ ነገር አሳልፌያለሁ። እንዳልኳቸው ግን የሚቆጨኝ የእናቴ እናቴ ለእኔ ኖሯ እኔ ለእናቴ ሳይኖር እናቴን ያጣሁበት ጊዜ ነው። በጣም የሚያመኝ የሚቆጨኝና እንደ ወጣቶች በማርያም ምንም ነገርን ስታደርጉ የራሳችሁን ስሜት ብቻ ሳይሆን እናቴስ እናቴ ትጎዳበታለች ወይ፣ እናቴ ሰው ፊት ታይበታለች ወይ፣ የቤተሰብን ክብር አሳጣለሁ ወይ? በተለይ የእናት ማለት እናታችን ብዙ መስዋዕትነት ከፍላለች። ምንም ቢሆን እናት ከመውለ ከመጸነቷ ዕለት ጀምሮ ወልዳ ምጥ ሲይዛት ያለው ጭንቀት ከወለደች በኋላ ሁለት ዓመት እስኪሆነ ከዛም ተወልደን እንዲራ ጥርስ ስናወጣ የእናታችን ጡት ነው የምንነግሰው ነክሰው። ከዛም በኋላም የእናት መከራዋ ይቀጥላል። አግብተን ትልቁ እንኳን እኮ ለእናት እኮ እኛ ልጅ እናትነት ከባድ ነው። ወልደክ እንባላለን። ብዙ ጊዜ ውስጣቸው ምን ያህል እንደሆነ ማለት ነው። ብዙዎች እንዲ ሲወልዱ ነው የእናቴን ነገር ያየሁት ምናምን ይላሉና እንደው የእናት ነገር እንዳይሸውደን እውነት፣ እኔ ስለተሸወድኩ ነው ብዙ ነገር የምነግራችሁ። ብዙ ማለት እኔ ያጣሁትን ነገር እናንተ እንታሉ ስለማልፈልግ፣ የምትቆጩበት ስለማልፈልግ ነው የምነግራችሁ። ቀናት ትሸወዱ፣ ስደት የምትወጡ ሰዎች የእናታችሁ ነገር አስማ። እኔ በጣም የሚከፋኝ ስለ እናት ሳስብ በጣም ነው ያለቀስ ልጄ እኔን ሳትቀብሪ ነው ያለች። ግን እኔ የራሴን ፍላጎት የራሴን ስሜት አስፈልጭ ሄድኩ። ግን እሷ ለአምላኳ ጸልያ ነበር። የጊዮርጊስ ዕለት ነው የሄድኩት እና ጊዮርጊስ ደግሞ ሁሌ ትሄድ ነበር እናቴ። ጠዋት ወደ ጊዮርጊስ ስትሄድ እኛ ቀድመን አልነበር የወጣ ነው ወንድሜ ይሸኛት አለችው እና ግን በቃ የተሰማኝ ስሜት እንዳልኳችሁ፣ በበረሃ ነበር የሚሄደው ልክ አውቶቢስ ተራ መኪና ውስጥ ስገባ ሎቱ ስባት የተሰማኝን ስሜት አትጠይቁኝ። ልቃ ድብልቅልቅ አለብኝ። ግን ሰው ይሄ ወጣትነት አንዳንዴ ደስ ይላል፣ አንዳንዴ ደግሞ መጥፎ ጎን አለው። የራሴን ስሜት ነበር እንትን ያልኩት እና በጣም አለቅስ ነበር መኪና ውስጥ በጣም አጠገቤ ላይ የማይተዋወቁ ወንድና ሴት ነበሩ የባህርዳር ወጣቶች ነበሩና

ልጅት ትመለሳለች አልኩኝ። እናትነት ግን አያቸ እኔ ጨክኝ ባት ስሄድ እሷ ግን ስለኔ መመለስ ነበር እንድታስብ። እና እዚያም ሆኛ አልተመቸኝም፣ አሞኝ ነበረ። ከዚህ ቀጥታ ትደውል ነበር፣ ሱዳን ድረስ ማለት ነው። ጸሎት ዋህረርቱ ምንም ሳልሆን በባህር እጄ እግዚአብሔር ይስጠው። ዛም የተቀበለኝ ጓደኛዬን በዚህ አጋጣሚ ላመሰግን ነው ይፈልጋለሁ። ልጄን ከእነ ይወቷ ለሀገሩ አብቃል ስትለው ጊዜ ሊስጠው እሱም በፈተና መሀል ቢሆን ወደ ሀገር እንመለስና እናቴን እናገኛት ረድቶኛል። ግን እናቴ ስመለስ የነበራት ስሜት አብላት ተክለ ሃይማኖት፣ እኔ እንጃ እንዴት እንደምገልጸው አላውቅም። በጣም ማለት ጌታ መለላችሁ ነው። እናት እናት ናት እና እኔ እድል ቀንቶኝ እግዚአብሔር ረድቶኝ መልካም ሰውም እዛ ስለነበር ወደ ሀገር እንመለስ ረድቶኝ። ግን ብዙዎቻችን ሳናስበው የምንሄደው በረሃ ላይ ወጥተን እናታችን እዚህ የሰው ፊት የምታየው ከባድ ነው። እንደዛም ሆኖ እኮ የማይመለሱ ብዙ ወጣቶች አሉ። እና እንደው በማርያም ለቤተሰቦቻችሁ ለእናታችሁ ስትሉ አትሂዱ። እዚህ ሊስትሮም ቢሆን ስ እግዚአብሔር ከፈቀደላችሁ ደግሞ በቃ በትክክለኛው መንገድ እግዚአብሔር የረዳው ሰው ካለ ደግሞ በትክክለኛው መንገድ ሂዱ፣ እንጂ በማርያም እናታችሁ አንድ ዘለላ እንድታፈስ አትፍቀዱ። ወይምቤት እኔ ስላጣሁት እናንተ ግን እንድታጡት ስለማልፈልግ ነው። የእናት ነገር የሚገባን ካጣሉት በኋላ፣ ወይንም ደግሞ እንዳልኳችሁ እኔ እዛ የመተማ መኪና ውስጥ ገብቼ ገና ወንበሩ ላይ ስቀመጥ የተሰማኝ ስሜት እንዴት እንደምገልጽላችሁ አላውቅም። ቀንድ አልመልስም መሄድ እፈልጋለሁ። በቃ ወጣትነት ልጅነት አታሉኝ እያለ እ በቃ ቁረጥልኝ እንዳልልም ያው እናትነት እኮ የሆነ ወጣትነት ቢያጠቃችሁም የእናትነት ስሜት አለና ከባድ ነበረ። ስለዚህ ወዳጅ እባክህ እባክሽ ስደትን አትመኙት። እንግዲህ ምንም ደስ የሚል የለውም። በትክክለኛው መንገድ ካልተሄደ ስቃዩና መከራው እጅግ እጅግ ብዙ ነው ነው በጣም ብዙ ተተናጋጥ ምኛል። ብዙ ማለት የሚገርማችሁ ግንቦት ላይ ነበረ ወደ ሱዳን የሄድኩት እና በ21 በሀያ አንድ እንትን ይችላል ታርቃን ማርያም ነው ይችላል እና በቃ ከዛ በሃያ ሦስት እንዳልኳቸው እጄ ብዙ የመደፈር ነገር አጋጥሞኝ ነበር። ወላዲት አምላክ አሳልፎ አሳሰጠኝ። አውሬ ሳይበላኝ ጅብ ሳይበላኝ በፈተና ውስጥ አለኩት። በጣም ጎበዝ ኢትዮጵያውያኖችም አጠገቤ ነበሩ እየረዱ ብቻ አለኩት። እግዚአብሔር ቸር ነው በቸርነቱ እና እባክህ። በዛ መሀል ግን ብዙ ሴቶች ሲደፈሩ አይቻለሁ። ብዙ ሰው ባህር ላይ ሲቀር እና አውቀዋለሁ። ወንድሞቼ ስልኬ ቀን እንዳትሸወዱ እዚህ ሀገራችሁ ላይ እግዚአብሔር ይመስገን። አሁን እኮ ብዙ የስራ እድል ተፈጥሮልናል። ብዙ ባለሀብቶች አሉ ለወጣቶች ስራ የሚፈጥሩ። ለምሳሌ እኔን አምባሳደር ያደረገ ድርጅት ዋይቤስ ማርኬት በጣም ብዙ ወጣቶችን ይዟል። እኔንም አምባሳደሩ አድርጎኛል በዚሁ አጋጣሚ እግዚአብሔር ይስጠው በጣም ነው ማመሰግነው የማከብረው ለብዙ ወጣቶች ለብዙ እናቶች ማረፍ ሆኗል ብዙ እናት በቃ ልጇ ስራ ሳይኖረው ሲቀር ተምሮ ቤት ሲሆን ውስጧ ይጎዳልና እሱ ግን ብዙ ወጣቶችን ይዟልና አሁንም ድርጅቱን ያስፋለት አምላክ ተክለ ሃይማኖት በጣም መልካም ወጣት ነው ለድሃ የሚያግዝ ለታመሙ የሚረዳ ለብዙ የበጎ አድራጎት ድርጅቶች የሚያግዝ ድርጅት ነው። ሄዳችሁ የማታውቁትን ጎብኙት እና ምንላችሁ ፈለጊ ነው። አንዳንድ ጊዜ ወጣትነት ያጠቃልና ልጅነት ይገዛል እና ስሜታችንን መቆጣጠር ስንችል ስሜታችን እየመራን እኛ ሳንመራው ስሜታችንን ብቻ እየተከተለን እንጠፋለን። ስለዚህ ወንድሞቼ እህቶቼ፣ ብልጥ ነው ምንድነው፣ ሞኝ ከራሱ ይማራል፣ ብልጥ ግን ከሰው ይማራል ይባላል። ካሊ ተማሩ እንዳት ወዱነን የእናትን ባህል አመኒ ጃኒ እናቱ ሲያለቅሱ ሳይ ጌታን ጠም እናቴ ነው የምትመጣው። እና ወንድሜ በሱስ አትደበቅ፣ በስደት አትደበቅ እግዚአብሔር ቸርደግ ደግ አምላክ ነውና፣ ወጣትን ያለ እግዚአብሔር ይገባ። የሰው ልጅ የተፈጠረው እኮ ለአንድ አላማ ነው፣ እሱን እግዚአብሔርን ለማመስገን የክብሩ ወራሽ ለመሆን። እኛ እኮ ልጆች ነን፣ ባሪያ አይደለንም። ስለዚህ ራሳችንን ለሱስ ባሪያ እናድርገው፣ ራሳችንን ማጋነት ባሪያ እናድርገው። እኛ እኮ በክርስቶስ ደም የተዋጀ ውድ ንጉሱ ልጆች ነን እና ንግስናችንን ከተን ባሪያ ለመሆን አንሉት ወላጆቼ፣ ቤተሰቦቼ ሰብስክራይብ ያላረጋችሁኝ ሰብስክራይብ አድርጉኝ እና ወደ ንሳዮት ልሉት መቼ እንደምንጠራ አናቅም። የክርስቶስ ምጻት እንደሆነ አናውቅም። እኛ ብዙ ጊዜ ላለ ስንሞት ነው የእኛ ምጻት እኮ ክርስቶስ እኛ ጋር የሚመጣው ዛሬ እኔ ከሞት ምጻት ለእኔ ዛሬ ነው ማለት ሰው ከሞተ በኋላ ንስሐ መግባት አይችልም። በጎ ስራ መስራት አይችልም። በህይወት እያለ ንስሐ መግባት ስጋው ደግሞ መቀበል፣ ለታመመ ሰው መድረስ፣ ለታረዘ ሰው ማለበስ፣ ለታሰረ ሰው ዋስ ሆኖ ማስፈጣት ይችላል። ክርስቶስ ሲመጣም የመጀመሪያ ጥያቄው ብታመን አልጠየቃችሁኝም፣ ብራ ባላመላችሁኝም፣ ብጣም አላጠጣችሁኝም፣ ብታሰር ዋስናችሁ አላስፈታችሁኝም ነው ነውና ይህን በጎ ስራ ሰርተን በጎ አላማ ሰርተን ንስሐ ገብተን ስጋው ደግሞ ተቀብለን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው እና የሚለው። የዛ ሕይወት ወራሾች ሆነን ከአምላክ ጋር ከቅዱሳን ጋር ከመላእክት ጋር በዛኛው አለም ደግሞ ክርስቶስን እያመሰገንን እንድንኖር እግዚአብሔር ይርዳንና መልካም እንድንሰራ በተሰጠን ዘመን ባለን ቀን አንድ ቀንም እኮ ማምሻ ምድሜ ነው ይባላል። እውነት ነው የተሰጠን እድሜ የተሰጠን አንድ ቀን ብዙ መልካም ስራ የምንሰራበት ልያችንን በአልባሌ ሳይሆን በመልካም ስራ የምናሳልፍበት መልካም ጊዜ እንዲሆን እግዚአብሔር ይርዳን። ቤተሰቦቼ አረብ አገር ያላችሁ ሴቶች እንግዲህ አምላከ ተክለ ሃይማኖት በሰላም ለሀገራችሁ አብቅቷችሁ የልባችሁ መታት ሞልቶላችሁ ደግሞ በስጋው ደግሞ ከብራችሁ ትዳር ይዛችሁ ልጆች ወልዳችሁ ፍሬያችሁን እንድታዩ አምላክ የተክላይ ማለት ይርዳችሁ። የት ወንድሞቼ ያው እንግዲህ ምግባችንም እየተሰራ ነው፣ እየሰሩት ነው እዛ እስከዛው ግን በጸሎታችሁ አስቡ።